ጤና ይስጥልን፣ እንዴት ናችሁ? የኤችዲ አድማጭ ተመልካቾች የኤችዲ ስፖርት በተወዳጁ ስራት ኤፍኤም 101 ነጥብ አንድ ላይ መጥቷል። እንግዲህ ሐሙስ ላይ ነው ከሰዓት ነው ዘግየት ብለን የምንመጣበት፣ ግን ትናንት የሆኑ የአውሮፓ ቻምፒየንስ ሊግ ጉዳዮችን የምንዳስበት ፕሮግራም ነው። እንግዲህ ሊቨርፑል ከተከታታይ ሽንፈቶች በኋላ በአውሮፓ ሀገረ ጀርመን ደርሶ እንግዲህ ፍራንክፈርትን ያሸነፈበት ጨዋታ ይጠቀሳል። ማገገሚያ ምናልባትም በቀጣይ ለሚያደርጋቸው ጉዞዎች ጠቃሚ የሆነ ስኬትን አስመዝግቧል። ሊቨርፑል ይህን ጨዋታ እናነሳለን። እንግዲህ አርን ስሎት የተወሰኑ የተጫዋቾች ለውጥ አድርገዋል። የብቃት ጥያቄ የሚነሳባቸው ተጫዋቾች በእርግጥም ወደ ተጠባባቂ ወንበር የወረዱበት ጨዋታ ሆኖ ተመዝግቧል። ይህን ጨዋታ እናነሳለን ቼልሲ አምስት ጎሎችን ትናንት አስቆጥሯል ይህም የሚነሳ ነው ማድሪድ እና ጁቪ ያደረጉት ጨዋታ እንዲሁ ትልቅ ጨዋታ ነው ባየርንም እንደተሰጠው ግምት አሁንም በስኬት በጎሎች ታጅቦ እየተጓዘ ነው የሚገኘው የአውሮፓ ቻምፒየንስ ሊግን መነሻ አድርገን እንግዲህ ጨዋታዎችን እንዳስሳለን እንደተለመደው አጭር ነው የዛሬ ፕሮግራማችን አጠር ባሉ ፕሮግራም አጠር አጠር ያሉ ጉዳዮችን እንግዲህ ጠቀስ ጠቀስ አድርገን ለማለፍ እንሞክራለን ከባልደረባይ በአካል ዳንኤል ጋር ቆይታ የማደርግበት ፕሮግራም ነው እሱን ጋብዛለው በአካል ይህ አለን አለን እንዴት እንዴት አለ አድማጮች ተመልካቶቻችን እንዴት ናችሁ ብያለሁ። ቻምፒየንስ ሊጉ እንግዲህ ተመለሰ። የመጨረሻ ጨዋታዎች የዚህ ሳምንቱ ትናንት ተካሂደዋልና በርከት ያሉ ናቸው። የሚጠበቅ የነበረው አንዱ የሊቨርፑል ጨዋታ ነው። ግን ከዚህ ጨዋታ በላይ ኦፍ ኮርስ ሊቨርፑል ሚኒ ቀውስ ውስጥ ወይም በትንሹ ቀውስ ውስጥ ገባ በመባሉ ጨዋታው ትኩረት ሳበ እንጂ መቼም ጨዋታው ትልቅ ማግኒቱድ ኖሮት እንደማይሆን ይገመታል። ከዛ ይልቅ ኢቨን የቼልሲ አያክስ በዝም ብሎ በወረቀት ከፍ ያለ ጨዋታ ልታደርገው ትችላለን። ከዛ በላይ ግን የማድሪድ ጁቬ ጨዋታ ትልቅ ጨዋታ ነበር ብንል የተሳሳትን አይመስለኝም። ማለት ትክክል ምንም ጥያቄ የለውም ዴቭ። እንግዲህ የተወሰነ ጫና ውስጥ የሚገኝ ቡድን ነው እንዳልከው፣ በሁለቱ ገናና ክለቦች መካከል የሚደረግ ጨዋታ ስለሆነ አንደኛው የጣሊያን አንደኛው የስፔን በጣም ስኬታማ ቡድኖች ልንላቸው እንችላለን። በሌላ አገላለጽ ከምናነሳው ሁለት በየሊጎቻቸው ስኬታማ የሆኑ ቡድኖች የሚያገናኝ ጨዋታ ስለነበረ የብዙዎችን ትኩረት ይስባል። ኦፍኮርስ ዩቬ ብዙ አይደለም፣ አሁንም ተከታታይ ጨዋታዎችን ነጥብ ጥሎ ደግሞ ተሸንፎ ራሱ ኢጎር ቱዶር ላይ ትልቅ ጥያቄ እንዲነሳ ያደረጉ ሳምንታትን ነው አንተ እንዳነሳው ልክ ሊቨርፑል ላይም ባነሳው መልኩ የዩቬንቱስ አሰልጣኝ መሆን ሁሌ ለክራይሲስ ለጫና ለፕሬዠር ቅርብ ነው እያለ ኮሜንታተሩም ሲናገር ነበረ እዛው ጨዋታ ላይና፣ እንግዲህ ትክክለኛ ምላሽ የሰጡበት ጨዋታ ነው ማለት አይቻልም፣ ምክንያቱም ከጨዋታው ሙሉ ሶስት ነጥብ ይዘው መውጣት ስላልቻሉ ማለት ነው። እንዳነሳው ግን ወረቀት ላይ ትልቅ የሆነው ጨዋታ፣ የብዙዎችን ትኩረት የሳበው ጨዋታ እሱኛው ነበረ። ትክክል። ሊቨርፑል በእርግጠኝነት ከዚህ ከሰሞኑ የውጤት ችግር መውጣት ቀውስ መውጣት ይገባዋል። ተገቢም ነው። በብዙ መንገድ አይደል አንድ ሀገር ውስጥ ባለው ሊግ ላይ የሁለት የሶስት ፈረሶች ፉክክር ሆኖ መቀጠል የሚሰጠው ቴስት አለ፣ ለተመልካች። በእርግጥ ዝም ብለህ በራስህ በምትወደው ክለብ ደጋፊ አይን ወይም ድጋፍ ውስጥ ገብተህ ከሆነ ምንም ጥርጥር የለውም፣ ሁሉም ጨዋታ የአንተ ቡድን ስኬት፣ በተለይ የተቀናቃኞች የሽንፈት ደግሞ በየቀኑ እንዲመጣ ነው የምትጸልየው። እሱ ሳይሆን ዝም ብለህ ግን እግር ኳስን እንደው በትኩረት እንከታተል ካልክ የሁለት የሶስት ፈረሶች ፉክክር በጣም ጠቃሚ እንደሚሆን ግምት ትወስዳለህ። እና በሊጉ በብዙዎች ግምት የተሰጠው ነው ሊቨርፑል አን ያው የግዢ ጉዳይ ነው። ሁለት ያምናው ስኬት ጉዳይ ነው። ሶስት ደግሞ ራሱ በቃ ሊቨርፑል ባይት ስኔቸር ትልቅ ክለብ ነው እና ያለ ጥርጥር ብዙ ተብሎለት እንግዲህ ከሰሞኑ መንገጫ ገጩ መቼ ነው የሚያበቃው ብለን ጥያቄ እንድንጠይቅ ሆኖ ነበር። በእርግጥም እንግዲህ በሁሉም የውድድር መድረክ እየተባለ ቁጥሮች ይጠቀሱ ስለነበር የትናንቱ ድል እጅግ በጣም አስፈልጎት ነበር። አሳክተውታል። ዝም ብለህ ጨዋታውን በጥቅሉ ላየው በአዋቂዎቹ ሊቨርፑል እና በታዳጊዎቹ ኢንትራክቶች መካከል የተደረገ ልትለው ትችላል። ልዩነቱ ሂዩጅ ነው። በነገር ላይ ይህኛው እጅግ ጥልቅ የሆነ ስብስብ ያለው ጥልቅ የሆነ ልምድ ያላቸው ተጫዋቾች የተካተቱበት ያኛው ቲም ደግሞ መዝናናት የሚወድ በወጣቶች ስብስብም የተሞላ እንደሆነ ያለ ጎል ማስቆጠር ይችላል፣ ግን ጎል ደግሞ እንዳይቆጠርበት ማድረግ የማይችል አይነት ቲም ነው። ዝም ብለህም ወደኋላ መለስ ብለ የሰሞኑ ታሪካቸውን ስታይ ፍራንክፈርቶች ይህ ነው መገለጫቸው ተብሎ ነው የሚታየው። በእርግጥ በጨዋታው ላይ ቀድሞ ጎል አስቆጥረው ነበር፣ ግን ጎል ከማስቆጥራቸው በፊት እድሎች አግኝቶ የነበረው አሁንም ሊቨርፑል ነበር። ኢሳቅ ከአንድም ሁለት አጋጣሚዎችን ያባከንበት ሊጠቀስ የሚችል ነበር። እና ጎል ከተቆጠረባቸው በኋላ ግን ይሄው የሰሞኑ ነገር መልሶ ሊመጣ ነው ወይ የሚል የብዙዎች ስጋት እንደነበር ታሰው ላለ እኔም በእኔም በግሌ የተሳቱ ነገሮች እንግዲህ አጥቂዎች አፈጻጸም ችግር መኖሩን ስታይ ይሄ ነገር ተመልሶ ሊመጣ ነው ወይ የሚል ጥያቄ ውስጥ የጭሮብኝ ነበር ግን እንግዲህ ለውጦች ማድረጋቸው በተወሰነ መልኩ በተለይ ልምድ ያላቸውን ተጫዋቾች እድል መስጠታቸው የብቃት ጥያቄ የሚነሳባቸው ተጫዋቾችን ደግሞ ወደ ቤንች ማውረዳቸው አርኔ ስሎት ተገቢ ወቅቱ የሚፈልገው ጉዳይ እንደሆነ በደንብ ታይቷል እዚህ ላይ እና ሮበርትሰን መግባት ነበረበት ምክንያቱም የኬርኬዥ ነገር ጥሩ እንዳልሆነ ደግመን ደጋግመን አይተናል አልተሳካም ስለዚህ ይህን ተጫዋች ቤንች ልታደርገው እንደሚገባ ማሳያ ነበረ። ይሄ ደግሞ ሰርቷል። ስለዚህ በተለይ መጀመሪያ ለተቆጠረው ለኤኬቲክ ጎል የሮበርሰን ፓስ ድንቅ ነበር። ይሄ ተጫዋች እንግዲህ የቀድሞ ክለቡ ላይ ጎል ካስቆጠረ በኋላ ልክ አርሰናል ቤት ከትናንት በስቲያ ጎሎች በአንዴ በፍጥነት እንደዘነቡት እዚህም ዘንበዋል። በቃ የቆሙ ኳሶች ሁለት በተከታታይ በአምበሉ ቫን ዳይክ፣ እንዲሁ በኮናቴ አማካኝነት ተቆጠረ። ከረፍት መልስም ደግሞ የፍርሳፉ እንደውም ትንሽ የፍራንክፈርቶችን የተወሰነ ልዩነት ለመፍጠር የሚደረግ ጥረት ጎል ያገኙበትን መንገድ ትረዳ ነበር። ሰከንድ ሃፍ ግን ዶሚኔሽኑ በቃ በሊቨርፑል የተወሰደው እና በእርግጥም በአዋቂዎችና በልጆች መካከል የሚደረግ ጨዋታ ነበር የመሰለውና እና የኋላ ኋላ እንግዲህ ሁለትም ተጨማሪ ጎላ ገባ። ሊቨርፑል ተጫዋቾችም በደንብ በቃ በራስ መተማመናቸው መመለሱን፣ ድል፣ ስኬት፣ ጎሎች እንዴት በቃ ቡድንህ ላይ ብዙ ነገር እንደሚጨምሩ በተጨባጭ ያየንበት ጨዋታ ሆኖ ነው ያለፈው እና ኢቲንክ ሰውየው በደንብ ከሽንፈቶቻቸው ማግስት፣ ከተደጋገሙ ችግሮቻቸው ማግስት ስኳድ ማኔጅመንታቸው ላይ ከዚህ ከምናነሳባቸው የፎርማሲዮን ከምናነሳባቸው የሲስተም ችግር ይልቅ የተጫዋቾች አጠቃቀም ጉዳዮቻቸው ላይ ትናንት ያደረጉት ነገር ቀድሞም ቢሆን በትኩረት ሊደረግ ይገባ እንደነበር ፍንጭ የሰጠ መስሎ ተሰምቶኛል እኔ በግሌ ለምንድን ነው ይህንን እምለው አምና ታስታውሳለህ በመጡ ጊዜ ወዲያው ነገሮች ሲሰካኩላቸው ያንን ሞመንተም ይዘው ነበረ በቃ እንዳለ የቀጠሉትና ኦፍኮርስ የሚባል ነገር አለ። የክሎፕን ቡድን ይዘው ነው በደንብ የተጠቀሙበት። ግን የሆነ የተቀበልከውንም ቲም በዚህ ቶፕ ሌቭል የልጆቹን ስሜት የቡድኑን ስሜት አጢነህ እንዳልኩት በትልቅ ደረጃ ስኬታማ ሆነ መጓዝ ቀላል አይደለም። ስማርት ኮች ካልሆን ከአቅም ከሌለ በተለይ ሞደርን እግር ኳስን ካልተረዳህ ያንን ፍሎ ተከትለ ትሄዳለህ ተብሎ አይታመንም። እና ያ ትልቁ ኳሊቲያቸው ነበር። ግን ዘንድሮ እንግዲህ ወደ ራሳቸው ነገር መምጣታቸውን ተከትሎ ውድ ፈራሚዎች ማምጣታቸውን ተከትሎ የሆነ እነዚህ ውድ ፈራሚዎች ክለብ ውስጥ እንዲዋሃዱ የመጣደፍ ነገር የሚታይ ይመስላል። አሁን አንዳንድ የምታያቸውን ነገሮች ስታይሆን ከርኬጅ የሳቸው ገዢ ነው። እኔም አንተም እንዳየ ነው የተጫዋች ግን እየተሳካለት አልነበረም ሮበርትሰን እድሜው ገፋ ተባለ እንጂ ብቃቱ እንዴ በቃ እስኪረሳ ድረስ ነው እንዴ ብለህ እንድትጠይቅ የሚጋብዝ ይመስላል። አለ ሮበርትሰን በቃ ጠፉት በአንዴ ከሲሉ ውስጥ የማውጣት ነገር ታየና ልጨርስና ሃሳብ ትሰጥበታለህና ይመስለኛል። ነገሮችን በደንብ አጣጥመው መሄድ ግራ ቀኙን እያዩ ይሄ አንዳንድ ጊዜ ያዝ ለቀቅ እያደረክ ማድረግ ይገባ ነበርና ይሄ አይመስልም ነበር እና አሁን ፈጠን ብለው ሊቀይሯቸው የሞከሩ ፈጠን ብለው የራሳቸው ግዢ የሆኑ ትልልቅ ግዢዎችን ወደ ቡድኑ ለማምጣት ያደረጉት ነገር እየከፈለ አይደለም። ኦፍኮርስ አዎ፣ አንዳንዶች የፊትነስ ችግር አለባቸው ይሳቅን ጨምሮ። አዎ ትናንትም ከረፍት መልስ ተቀይሮ ሲወጣ ያቅም አይደለም የጉዳት መጠነኛ የግሮይን ኢንጁሪ እንዳለው ሰምተናል። ግን ያም ሆኖ የብቃት ጥያቄ የሚነሳቸው የሚነሳባቸው ተጫዋቾች ላይ ጊዜ መስጠት እንደሚገባቸው ቤንች መሆን ካለባቸው ቤንች መሆን እንደሚገባቸው አንስተናል። በቀደም በትልቁ የማ ዩናይትድ ጨዋታ ላይ እኮ የጨዋታ ፎርም ላይ ያለውን የኬቲኬ እንትትህ ነው አደለ፣ ኢሳቅን ያሰለፍከው እና ይሄ የመጣደብ ስሜታቸውን ትንሽ አደብ ገዛ አድርገው እንግዲህ አይነካም የሚባለውንም ሳላህን ጭምር ወደ ቤንች ያወረዱበትን ሁኔታ ስታይ በቃ እያንዳንዱን ነገር በሂደት ነው የምትማሩ። አንዳንዴ ደግሞ አስቸጋሪ፣ ውጤት ማጣት፣ ቀውሶች የሚመስሉ ነገሮች በራሱ የሚሰጡ ሌሰናል እና ከዛ እየተማሩ የመጡ የሚመስል ነገር ነው ያየውባቸውና ይሄ ስኬታ ማድላቸው ነው ያለ ጥርጥር። በተለይ ይህንን ደግሞ እንዳልከው በተለይ ከሚጠብቋቸው ከፊት ካሉ የፕሪሚየር ሊግ ጨዋታዎች ጋር ለዛ መልስ ሊሰጣቸው ለዛ መነሳሻ ሊሆናቸው ከቻለም ይሄ በጣም ጥሩ ጥሩ ጥሩ ተርኒንግ ፖይንት ሊሆን ይችላል። ኦፍኮርስ አውሮፓ ነው፣ አዎ ባህሪው ይለያል። ፕሪሚየር ሊጉ ገጣሚያቸው ቀጣይ ብሬንትፎርድ ነው። ብሬንትፎርድም ጥሩ መነሳሳት ላይ እንዳለ ይታያል። ግን ሊቨርፑል ያስፈልገው ነበር ይሄ ይሄ የትናንቱ ድል እና በትክክለኛው ሰዓት የመጣ ነው። በዚህ ላይ ደግሞ እንግዲህ ሲታሙ የነበሩ የተወሰኑ ተጫዋቾቻቸው ማነው ቫንዳይክን ጨምሮ ጎላ አግኝተዋል። ኳላ ይታማ የነበረው ኮናቴም እንዲሁ እዚህ ላይ የነበረው ተሳትፎ በደንብ ታይቷል። ከሁሉም በላይ ደግሞ እንግዲህ በውድ ጊዜ አምጥተውት እስካሁን ምንም አሲስ አላደረገም ያሉት ት ሀገሩ ሲገባ ይመስላል እንግዲህ ጀርመን አፈረን ሲረገጥ እዛም እንግዲህ ሁለት ኳስ መስጠት ቻለ። ተመችቶታልና አንዱ ጥሩ መስጠት እንደሆነ የመጀመሪያውን አይተናል። ሁለተኛው ግን እንግዲህ ለሶቦስ ላይ ከርቀት ለተቆጠረ ጎል እዛው አጠገቡ የለቀቀለትን ኳስ እንደ አሲስ ቆጥረውታል። ያው እንግዲህ የምንድን ነው የምን የምንፉንጋ ሎ ይባላል። የምንፉንጋ ሎ ይባላል። እና የጎል ብለንም እንግዲህ የመስጠት የምንለው ያው ነው። እና እሱም የቀናበት ሁኔታ አለና እና በጎ በጎ ነገሮች በቃ ለሞራል ቡስ የሚሆኑ በተጫዋቾችህም ረገድ፣ በቡድኑም ረገድ፣ በሚታሙ ተጫዋቾችም ረገድ የተወሰነ ልዩነት ፈጥሯል። እንግዲህ ሳላህ ተቀምጦ ነበር። ከገባም በኋላ የተለመደው ሳላ ነው አይተነው። አላ ጎል ለማግኘት በጣም ጓጉቷ የነው መስጠት የሚችልበት እድል እያለ ነው፣ በተለያን ኳስ ያባከነው ያ ኳስ እንደውም ለቬትስ ጎል መሆን የሚችልበት እድል ሁሉ እንደነበረ እኔም አንተም ማስተውለናል እና ለእኔ ለሊቨርፑል እንግዲህ ድል ብቻ ሳይሆን የበላይነት የወሰደበት ብቻ ሳይሆን ለቀጣይም እንግዲህ መነሻ ሊሆነው የሚችል ሰውየውን በተወሰነ መልኩ ያለባቸውን ችግር ራሳቸው መለስ ብለው የቃኙበት ይመስላል። እንግዲህ የተረዳሁት በዚህ መልኩ ነው። ትክክል። ዴቭ ባለፈው በእሁዱ ፕሮግራም ላይ ብኖር ዴቭ ይሄ የሊቨርፑል ጨዋታን በተመለከተ ሀሳብ መስጠት ቢኖርብኝ በቃ ይሄ ሰውየው ግትርነትን ነበር ላነሳ የምፈልጓል። አንተ ቀደም አነሳሁ በተለይም የሮበርትሰን ጉዳይ ዴቭ በደንብ መነሳት ይኖርበታል። እንዳነሳው በአንድ ከእይታ ለማጥፋት የሚደረግ ጥረት ይመስላል። ኦፍኮርስ በድርድር ወደ አትሌቲኮ ማድሪድ እንዲያመራ ነገሮች ድርድሮች ነበሩ የሚል ነገር ሰምተን ነበረ ግን ፍጹም ዴቭ ሁለት አስደናቂ የመስመር ተከላካዮች የነበረው ቡድን በአንዴ ወደ ምንምነት የተቀየረ ይመስላል በሊቨርፑል በኩል ሊቨርፑል አሁን እየተሰቃ ያለው ትሬንትን በማጣቱ ነው ይመስለኝ እን ትሬንት ለሊቨርፑል ማጥቃት ዋና ሰው ነው እነ ሳላ ብቃታቸው ለምን ወረደ ብለ ብታነሳ ከተከላካይ ጀርባ እየጣለ ሳላን ከግብ ጋር የሚያገናኘው ሁለት ሶስት ተጫዋቾችን የሚቀንሱ ፓሶችን ለሳላ የሚያቀበል የነበረው ትሬንት አሌክዛንደር አርኖልድ የለም። አሁን ሳላ ወደኋላ እየተመለሰ ድሪብል ለማድረግ ይገደዳል። እነዛ ፓሶች ከትሬንት ስለማይመጡ ወይም ትሬንት ስለሌለ እነዛን ፓሶች አያደርጉም። እና ዘንድሮ በሊጉ አንድ የተሳካ ድሪብል ያደረገው የሚል ነገር ስንመለከት ነበርና ትሬንት ቢኖር በእርግጠኝነት ይሄ ነገር አይኖርም። እነ ፍሪም ፖንግ ትላለ ከዛም ውጭ ደግሞ እንደ ብራድሊ አይነት ተጫዋቾችም ሲገቡ ሞር ወደኋላ እየተሳቡ ስለሚጫወቱ እና ደግሞ የአይነት የትሬንት አይነት ፓሶችን መስጠት የሚችሉ የትሬንት አይነት ተጫዋቾች ስላልሆኑ ያንን እድል ለሳላ መፍጠር አልቻሉም እና ሳላም ጫና ውስጥ ነው ያለው። እንረዳለን፣ ግብ ማስቆጠር ይኖርበታል። ውሉን ከፈረመ በኋላ ያስቆጠረው የግብ በጣት የሚቆጠር ነው። እነዚህ እነዚህ ነገሮች ታነሳልና ብዙ ትችቶች ስላሉና ተጠባባቂውን ወንበርም በመሆኑ የሆነ ምላሽ መስጠት የፈለገ ይመስላል። ግን በዛም ቢሆን ሳላ በቃ ትልቅ ተጫዋች ነው፣ ግዝፍ ኦፍ ኮርስ። ይሄንን ስል ይሄ ልክ የግል ስሜት ሊሆን ይችላል፣ ግን ደግሞ ከዚህ የተሻለ ነገር ማድረግ ነበረበት፣ ካለው ልምድ አንጻር፣ ስንት ክብረ ወሰኖችን የሰበረ ጫና ውስጥ የሚገኘውን ተጫዋች ትንሽ እንዲላቀቅ ለማድረግ ያንን ኳስ መስጠት ነበረበትና ብዙዎች ከጨዋታው መጠናቀቅ በኋላ ሶሻል ሚዲያ ላይ ሰልፊሽ የሆነው ሳላ ባይኖር ኖሮ ፍሎሪያን ቬት ጎል ያስቆጥር ነበር፣ 116 ሚሊዮን ፓውንድ ወጥቶበት ግብ በጣም የሚያስፈልገው ተጫዋች ነበረ፣ ይሄን ነገር ማድረግ ነበረበት ብለው ሲናገሩ ነበር። እንደውም አንድ ደጋፊ አሰልጣኙ ለዚህ ስራው እንደውም ማድረግ ያለበት የብሬንትፎርዱ ጨዋታ ላይ ጭምር ሳላን ከጨዋታው ውጪ ማድረግ ነው የሚል ነገርን እያነሱ እየተመለከትን ነበርና የሳላ እጅግ ደካማ መሆን እንዳነሳው የኢሳቅና የፍሪምፖንግም ጉዳት ተሰምቷል። ፍሪምፖንግም ለሳምንታት ምናልባት አዎ፣ የለም ተጎድተው ነው የወጣው። ጡንቻ የጡንቻ ችግር ገጥሞታል። አዎ፣ ለሳምንታት ከሜዳ ይርቃል የሚል ነገር አንስተዋል። ምን ደረጃ ላይ እንዳለ እርግጠኛ መሆን አንችልም የሚል ነገርን እያነሱ ነው የሚገኙት። 16 ደቂቃ ብቻ ሳላ እንዲጫወት የሆነበትንም አጋጣሚ እንደዚሁ አንስተዋል። ካለን ሰዓት አንጻር ለሌላው ጉዳይ እንለፍያ ነው። የሪያል ማድሪድ እና የዩቬንቱስ ጨዋታ እንግዲህ ቅድም እንዳነሳሁት ሁለት ትልቅ ቡድኖች አሁን በወቅታዊ ብቃት ብቻ ሳይሆን ባላቸው በታሪክም የሚጠቀሱ ሁለት ቡድኖች ናቸው። ዴት ጨዋታው እንግዲህ በማድሪድ ሜዳ ላይ ነው የተከናወነው እና የማድሪድ ኳስ ተቆጣጥሮ ለመጮት የሚደረግ ጥረት እና ዩቬ በመልሶ ማጥቃት ሊጫወት እንደሚችል ቀድመ ከጨዋታውን በፊት ልትገምት የምትችለው ነገር ነው። ያንን ነገር እንግዲህ በጨዋታው ተመልክተናል ደግሞ የግብ እድሎችንም በመፍጠር ከርቀት ስፔሶች ነበሯቸውና ሁለት አጋጣሚዎች በፌድሪኮ ጋቲ እና እንደዚሁም ደግሞ በዌስተን ማኬኒ አማካኝነት እድሎች ተፈጥረው ነበረ። ዴቭ ግን አስደናቂው ቲቦ ኮርቷ ግብ እንዳይሆኑ አድርጓቸው ነበር። ከአስራ አምስተኛው ደቂቃ በኋላ ነው ማድሪድ በደንብ ወደ ጨዋታው መግባት የቻለው። አጠቃላይ ሀያ ስምንት ሙከራ አድርጎ ነው የወጣው። አስራ ሶስት ሙከራን በዩቬ በኩል ተመልክተናል። ብዙ ጊዜውን ማድሪድ በዩቬ አንድ ሶስተኛ ወይም የመከላከል ዞን ላይ አሳልፏል። ግን ግልጽ የግብድሎችን የመፍጠር ሁኔታ የተፈጠሩትንም በአግባቡ የመፈጸም ሁኔታ በማድሪድ በኩል ችግር እንዳለ ተመልክተናል። አስደናቂው ግብ ጠባቂ የዩቬው ሚሸል ዲ ግሪጎሪዮ በጣም የሚመች ግብ ጠባቂ ነው። በተለይ ሾርት ስቶፒንግ ላይ ያለው ብቃት፣ ንቃቱ እጅግ የሚያስገርም ተጫዋች ነው እና ኳስና መረብ ተጨማሪ በተለይም በመጀመሪያው አጋማሽ የኪሊያን ኤምባፔ ኳስ ነበረ። እጅግ ፍጹም በቃ ለግብ የቀረበውን ኳስና እሱን ያወጣበት መንገድ ራሱን አግዝፎ ግቡን የሸፈነበትን ሁኔታ ስትመለከት የግሪጎሪ እንቅስቃሴ ፈርስታፍ ላይ እጅግ አስደናቂ ነበር። ሁለቱን የለየቿን ኳስ እንግዲህ ቤሊንጋም ነው ሃምሳ ስምንተኛው ደቂቃ ላይ ያስቆጥረው ይሄም በውድድር ዓመቱ የመጀመሪያ ጎሉ ሆኖ ተመዝግቧል። ዴቭ ለቤሊንጋም እና ምን ያክል ከጎል እንደራቀ የሚያሳይ ነው። ሁለቱን ቡድኖች የለየችው አጋጣሚ ይሄኛው ነው ልትለው ትችላለህ። በአጠቃላይ በጣም የተራራቀ ነገር፣ ኦፍኮርስ ኤክስጂውን ስትመለከት ወደ ሁለት ነጥብ ስምንት ነው በሪያል ማድሪድ በኩል እና እድሎችን መጠቀም ነበረባቸው ተጨማሪ ነገሮችን ግን እንደ ብላሆቪች አይነት ተጫዋችም ግብ ማስቆጠር ነበረበት። ሌላኛው እንግዲህ ኮርቷ ግብ እንዳይሆን ያደረገው አጋጣሚ ይመስላልና ብቸኛው እንግዲህ ጨዋታውን የለየው አጋጣሚ ይሄኛው ነው ማለት ይቻላል። በሁለቱ ቡድኖች መካከል በተለይም የመጀመሪያዎቹን ከአስራ አምስተኛው ደቂቃ በኋላ ማድሪድ ጫና መፍጠር ጀምሮ ከዛ ደግሞ ባላንስ የሆነ አርባ አምስት ደቂቃን በመጀመሪያው አጋማሽ በሁለቱም ቡድኖች በኩል ተመልከተናል። እንዳነሳሁት ሁለተኛው አጋማሽ ላይ ምድሎች ነበሩ ግን ማድሪድም መጠቀም አልቻለም። ዩቬ ደግሞ ጨዋታውን እስከ መጨረሻው ይዞ ሄዶ አንዳች ድል ፈጥሮ ግቤ ማስቆጠር ሙከራን ለማድረግ ጥረቶች የነበሩበት ጨዋታ ነው ልትለው ትችላለህ። ግን ወሳኝ የሆነውን ሶስት ነጥብ እና እንግዲህ በዘንድሮ የቻምፒየንስ ሊግ ጉዞ ከሶስት ጨዋታ ሶስቱንም በማሸነፍ በመቶ ፐርሰንት ጉዞ እንዲጓዙ ከሆኑ ቡድኖች አንደኛው ሪያል ማድሪድ ሆኖ እንዲቀጥል ያደረገበትን እድል አግኝቶ ወጥቷል ማለት ነው የሚቻለው። ዴቪ እዚህ ጨዋታ ላይ ያ ቼልሲ ነው ማንሳት ያለብን ሌላው ቲም አይደለ። ወጣቶቹ እንግዲህ በአንድ ጨዋታ ሶስት ወጣቶች ናቸው አይደል ጎል በማስቆጠር እዛው በዛው ሪከርድ ሰበሩ፣ የሚል መረጃ ያወጣው ከቼልሲ አንጻር እና ትልቅ ጨዋታ ነበር። በእርግጥ ላይ ቼልሲ ከሰሞኑ ደጋግሞ የሚነሱ የቀይ ካርድ ጉዳዮች መለያው ሆኖ ነበር። ቡድኑ ድልም ስኬታማን ቢሆን የሚነሱ ነገሮች ነበሩ። በአስር ተጫዋች ነው ጨዋታ እየጨረሰ ያሉ የሚል ሀሜት ነበር የሚነሳበት። ይሄ የአያክስ ጌም ግን እንዳልነው ከወጣቶቹም ስኬት በላይ በቃ በርካታ ጎሎች የተገኙበት ቼልሲ ቀስ በቀስ ውጤት ለማምጣት የሚያደርገው ጥረት እየሰመረ እንዳለ ማሳያ ሆኖ የሚታይ ይመስለኛል እና እሱንም ስ በተወሰነ መልኩ የቼልሲ እንግዲህ ልክ አምና አሰልጣኙ ሲያደርጉት እንደነበረው ይመስላል። ፎርስ ተጋጣሚው አያክስ አይተዋል አይደለ? ቅያሬ ሲያደርግ እንዴት ደጋፊዎች ሲቃወሙት። ጆን ሄቲንጋ በሊቨርፑል ቀድም በተጫዋችነት በኤቨርተን የተመለከትነው ከዛ በኋላ ደግሞ በሊቨርፑል አርነሽሎት ስታፍ ውስጥ ተመልክተን የነበረውን አሁን በአያክስ እያሰለጠነ የሚገኘው ጆን ሄቲንጋ የቀድሞ ተከላካይ ተቃውሞ ነበረበት። በተለይም ከቀይ ካርዱ በኋላ ቀይሮ ያስወጣውን ተጫዋች እሱ እንዲወጣ የፈለጉ አይመስሉም ደጋፊዎቹ። አይለኛ ተቃውሞ አሰልጣኙ ላይ ሲያደርሱ እንደነበር ተመልክተናል። ጨዋታውን የለወጠው አጋጣሚም እንግዲህ አስራ ስድስተኛው ደቂቃ ላይ ኬን ቴይለር አንበሉ ማለት ነው በቀይ ካርድ የወጣበት አጋጣሚ ነበርና ሁሉንም የቼልሲን ስራ ያቀለለው እንቅስቃሴ ያ ይመስላል። ፕሪሚየር ሊግ ኦፍ ቀይ ካርድ መሰጠት አለበት? አዎ ትክክል ነው፣ ያሰጣል። ግን እንደዚህ አይነት አጋጣሚዎች በቢጫ ካርድ ሲታለፉ ሊጉ ላይ ልንመለከት እንችላለን። ቻምፒየንስ ሊግ ቢሆን፣ በሊጉ ቢሆን፣ በቃ ግን ቻምፒየንስ ሊግ ላይ ትንሽ ንክኪ ከፍተኛ እርምጃ እንደሚያ፣ ይሄ ስል ቀይ ካርድ አያሰጥም ሳይሆን ሊጉ ላይ ቢሆን በቢጫ ካርድ ቢያልፉት ብዙ አይገርመንም ነበር። ግን ቻምፒየንስ ሊግ ላይ ቀልድ የለም። ያንን ነገር ተመልክተናል። ማርጊው ነው ግብ በማስቆጠር ቀዳሚ ነበረው። ካይሴዶም ግባ አስቆጥሯል። ከዛ በኋላ ቮት ቬጎረስ የቀድሞው የማንቸስተር ዩናይትድ የበርንሌ ተጫዋች እንደዚሁ በፔናልቲ ግባ አስቆጥሮ ወደ ሁለት ለአንድ አምጥቶት ነበር። ሳይጠበቅ ነው ይሄ ኳስ ይሄ ድል የተፈጠረው እና ፍጹም የኳስ ቁጥጥር ድርሻ የበላይነት የነበረው የጨዋታ ቁጥጥር የበላይነትም የነበረው በቼልሲ በኩል ነበረ። ወዲያው እንግዲህ አርባ አምስተኛው ደቂቃ ላይ እንደዚሁ ኤንዞ ፈርናንዴዝ ላይ ቬኮረስት ነበረ። እንግዲህ የትናንቱ መነጋገሪያ ጆከር የነበረው እሱ ነው። ዴቭ ፔናልቲ እንዲገኝ ምክንያት ሆነ። ኤንዞ ፈርናንዴዝ አስቆጠረ። ኤስቴቫው ደግሞ ራሱ ላይ ጥፋት ተሰራ። ያንንም ወደ በፍጹም ቅጣት ምት እንግዲህ ይህንን ኃላፊነት ኤንዞ ፈርናንዴዝ ነበር ለሱ እንዲሰጥ ያደረገው እና ኤስቴቫው ወደ ግብነት ቀየረው። ከዛም በኋላ እንግዲህ ቼልሲ ተጨማሪ ገብ አክሎ ማለት ነው። በጨዋታው አሸንፎ ወጥቷልና 200 የቻምፒየንስ ሊግ የቻምፒየንስ ሊግ ጨዋታቸው ነበረ። በጥሩ መልኩ እንግዲህ አሸንፈዋል ልንለው እንችላለን። ከቼልሲ እንቅስቃሴ አንጻር ልክ ባለፈው በባየርን ተሸንፎ እንደነበረ እናስታውሳለንና ከዛ በኋላ የሚሰጡት ምላሽ ምን መሆን አለበት የሚለውን በቻምፒየንስ ሊግ ለመመልከት የሚያጓጓ ነበረ። ግን ወሳኝ ወሳኝ ተጫዋቾች ባይኖሩም አንዳንድ ተጠባባቂ ወንበር ላይ አስቀምጠው ቢመጡም አያክስ ግን ያን ያክል ተጽዕኖ የፈጠረ ተጋጣሚያቸው ነበር ወይ ቢባል ፍጹም አልነበረም የሚለው ምላሽ መስጠት ነው የሚቻለው፣ ዴቭ እና እንግዲህ ቼልሲ ቀለል አድርጎ አምስት ግቦችን አስቆጥሮ ጨዋታውን አሸንፎ ወጥቷል ብለን እንግዲህ ይህንን ጨዋታ በተመለከተ ማንሳት እንችላለን። ግን በቼልሲ በኩል ያው እነዚህ በአንድ ጨዋታ ቲኔጀር ሆነው ሶስት ግቦችን ያስቆጠሩ የመጀመሪያዎቹ ተጫዋቾች ሆኗል የሚል ነገር ከቼልሲ ጋር አንዳንድ ቁጥሮችን ስንመለከት ነበር እና እንግዲህ እንዳነሳ ነው የጊዩ ግብ ማስቆጠር የኤስቴቫው እንደዚሁም ደግሞ ግብ ካስቆጠሩት መካከል መገኘቱ ማለት ነው። እሱም አስደናቂ ነበር። ቼልሲ ይሄ ተጫዋች ስላለው እድለኞች ነን የሚል ሀሳብን አሰልጣኙ ከጨዋታው መጠናቀቅ በኋላ ሲናገሩ ሰምተናል። ዴቭ ስቴቫው እጅግ አስደናቂ ነበር። ያው የታይሪክ ጆርጅን ነው ያላነሳው። እሱም አርባ ስምንተኛው ደቂቃ ላይ አስደናቂ ኳስን በግራ እግሩ ለማስቆጠር እድሉን አግኝቷልና እንግዲህ ከጎሎቹም መብዛት አንጻር ከቀይ ካርዱም አንፃር ለቼልሲ ቀላል ጨዋታ ቀላል አሸናፊነት ነበር ልንለው እንችላለን። እንግዲህ ለአሰልጣኙ ትልቅ እርምጃ ሊሆን ይችላል፣ ትልቅ ቦታ ሊሆን ይችላል። በቀጣይ ደግሞ ነገሮቻቸውን የሚያስተካክሉ ከሆነ ከዚህም የተሻለ ከፍ ሊሉ የሚችሉበት እድል አለ ስድስት ነጥብ ደርሰዋል ኦፍኮርስ አያክስ ምንም ነጥብ ከሌላቸው ቡድኖች አንዱ ነው ልክ እንደ ቤኔፊካ ሁሉ አያክስ በነገር ላይ አሁን በአሁኑ ውጤት ስድስተኛ ላይ ነው የመጨረሻ ነው ከሱ ቀጥሎ ያለው ደግሞ የጆዜ ቡድን ቤኔፊካ ነው ኦፍኮርስ ምንም ጥርጥር የለውም። እንግዲህ በአጠቃላይ እኮ በጨዋታው እንቅስቃሴ ላይ የተደረጉ ሹቶችን ብታይ ሀያ ሁለት ለሁለት ነው ኦፍኮርስ ገና ፈጠን ብሎ ጎሎች ከመግባቱ በፊት የመጣው ቀይ ካርድ አጠቃላይ ጨዋታው መንፈስ ላይ የሚፈጥረው ተጽዕኖ ቀላል እንደማይሆን ምትወስዳለ። ግን ያም ባይሆን ቼልሲ ላይ አያክስ ችግር ይፈጥራሉ የሚለው ነገር በጣም በጥያቄ ሊነሳ የሚችል ነው እና አጠቃላይ ጨዋታው እስታት የተደረጉ ሙከራዎች ኦንታርጌት የሆኑ ነገሮች በምልህ ምን ነው ፓስ የተደረጉት ነገሮች፣ ፖሴሽኑ ምን፣ ሁሉን ነገር ስታየው አኪሬሲው በጣም ቼልሲ የበላይነት የነበረው ጨዋታ ነው እና ምንም ይሄ ዝርዝር ታክቲካል አናሊሲስም የሚፈልግ ጨዋታ አይደለም። እንዳልከው ግን በኮንፊደንስ ረገድ ለቼልሲዎች የሚፈጥርላቸው ነገር ትልቅ ነው። ስድስት ነጥብ ወስደዋል። አሁን እንግዲህ ወደ ላይ መምጣት የቻሉበት ሁኔታ ተፈጥሯልና ቀላል አይደለም። ወደ አንደኛ ደረጃ በስድስት ነጥብ መጥተዋል። ኦፍኮርስ ከስምንተኛ ጀምሮ ከስምንተኛው ኒውካስል ጀምሮ፣ ባርሰሎና፣ እነሱ ሊቨርፑል ስድስት ስድስት አላቸው። ስፖርቲንግ፣ እነዚህ ስድስት ስድስት ነጥብ ያላቸው ትሞች ናቸው። እና ቀላል ነገር አይደለም እና ወደ ላይ ለመውጣት የሚደረገው ትግል እንግዲህ ይቻላል ከዚህ በኋላ ከባድ ፈተና ሊሆን እንደሚችል መገመት ይቻላል። እና ለቼልሲዎችም ይሄ ትልቅ ድል ነው የሚለውን አስተጋብተን ብንወጣ የሚሻል ነው ይመስለኝ። በአካል ጥሩ አሪፍ ነው ዴቭ፣ በዚሁ ማጠናቀቅ እንችላለን። ኤችዲ ስፖርቶች ነበረን እንግዲህ አጭር ነው የዛሬ ቆይታችን። ለነበረን ቆይታ ከልብ ከልብ እናመሰግናለን። ቅዳሜ እንመለሳለን እንግዲህ የተመረጡ ጨዋታዎችን ይዘን፣ ኤልክላሲኮም አለ በነገራችን ላይ በዚህ ሳምንት የምንለው ይኖረናል በዛም ዙሪያ። መልካም ቆይታ ብያለው በአካል ይሄ ሰላም ውዴት፣ መልካም ጊዜ ለአንተ፣ መልካም ቆይታ እች ዲስፖርት በሁሴን አብዱልቀኒና፣ በዳዊት ንጉሴ።